ፍቅረኛ እንኳ ስግንምን ጀመራችሁ። ባርኮት ምን ብሎሽ ነው? ባርኮት የፍቅር ጥያቄ ይኛል። በቃ ከዚህ በኋላ የፍቅረኛ እራስህን አሳም እርፍ ባርኮቴ ባርኮቴ ፍቅረኛ የለኝም አላት። ለቤዛ ቤዛ የድሮ የባርኮቴ ፍቅረኛ ናት። አዴን በአንድ ቀን አዳር ያሰናበታት የዴብ ጸሎት ነው። ዴብ ለሷ ብሎ ስንት መከራ ነው ያሳለፈው። እንቅልፍ ናቶ ከቤተሰብ ተለይቶ ከኪችን ከወጡ ሽታ ከክላሷ እየሄደ ከጠረኗ ክላሷ እየገባ በፍቅር ዘንድ ተገላምጧል። የዴብዬ ጸሎት ነው ቤዛን ያመጣት አንተ እድሌ ልሞክር፣ አለ ባርኮት ሎተሪ መስል። አዴ ተርበተበተች። ምን ተመለስ። በአንድ ቀሚስ የተታደለችው እውነተኛ አፍቃሪዋን ዴቭን ገፍታው የሄደችው ኤላ ደግሞ ቀሚስ ገዝቶ ለዕለም ለምሰጣት የምታምር ቆንጆ የቀሚስ ቀሚስ በቀሚስ ሆኗል፣ መቼም ባርኮቴን በአንድ ቀን እሺ ያለችው ቀሚሷን አይታ የእሱን መጨረሻ ሳታዩው ለእሷ ብሎ የተሰቃየውን ከቤተሰብ እርቆ እንዲሁም እቤት ውስጥ በፍቅር እየተሰቃየ ያለው ኪችን ሲገኝ ሴቶቹ እየሳቁበት፣ ክላሷም ሲገኝ ሰራተኛ ክላስ ምን ትሰራለህ እያለችው ፍቅር እየሳቀችበት፣ አደይ ግን ወደ ባርኮቴ ሄደች። ባርኮቴ ግን የድሮ ፍቅረኛው ስትመጣ ፍቅረኛ አልያስክም እስካሁን ስትለው ፍቅረኛ የለኝማል አደይ ተዋረደች። አደይ የዴብ ጸሎት ነው እንደዚህ ያደረገሽ ከልብ አፍቃሪውን ገፍተሽ ሄደሽ ነው። ላንቺ ብሎ ስንት ጊዜ ጊዜውንም አቃጥሎ ሲጠብቅሽ እንዴት በአንድ ቀሚስና ሳትግደረደሪ በእርኮቴንሽ ብለሽ አቤት ውርደት፣ የዴብዬ ጸሎት ነው። ሰላም ጤና ይስጥልኝ። ውድ የተከበራችሁ የዚህ ዩቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ ሰራተኛዋ አደይ ክፍል 38 አደይ እንግዲህ ተዋርዳለች በባርኮቴ። እሷ የምወደው ነበር። በዛሬው ክፍል ላይ ለለምለም ቀሚስ ተገዝቶላታል። ሊዲያ ቀበጧን በጥፊ ቀምሳለች። በለምለም ጨው ውስጥ ጨው ጨምራ ውሃ ውስጥ ሰታት። ያንን ውሃ ድፍት ታደርግባታል። ኤላም ከቤቱ አባሯታል። ለምለም ከመጣች ጀምሮ እኔና አንተ ጥሩ ጊዜ እንድናሳልፍ አላደረገችንም በማለት ለኤላ ስትነግረው፣ ማን ነው እንደዚህ ያደረገው? አንቺ ነሽ፣ በእኔና በለምለም መካከል ገብተሽ ጥሩ ጊዜ እንድናሳልፍ ያላደረግሽን በማለት ከቤቱ አባሯታል። ተዋርዳለች። ዴብ በጣም ተናዶ ባርኮቴ ከውጪ ሲመ ስለሚመጣ እውነቱን ልትነግረኝ እፈልጋለሁ፣ ታፈቅራታለህ፣ ትወዳታለህ ወይም በማለት እሱን ጥርቅም አድርጎ ይዞታል። ወደ ክችን ገብቶ እንዴት እንደዚህ ታደርጊያለሽ? በማለትም እሷን ይጠይቃታል። እሷ ባርኮቴ የፍቅር ጥያቄ ጠይቆኛል፣ በቃኔ፣ የባርኮቴ ፍቅረኛ ነኝ ፍቅር ትወድሃለችም ስትል ለዴቭ መልሳለታለች። ዴቭም በጣም ተናዷል። በጣም ጨካኝ ሴት ነሽ፣ እንዴት እንደዚህ ታደርጊያለሽ? ሲል ለእሷ መልሶላታ ለምለም ወደ ክላሷ መታ፣ ባርኮቴ የፍቅር ጥያቄ ጠየቀኝ እኮ ብላ ለለምለም ትነግራታለች። ቀሚሷ ታምራለች ስትል ለሷ ትመልስላታለች። እሺ ምን አልሹ ብላ ለምለም በፈገግታ ደግሞ ትመልስላታለች። ወደ እዛ ክላሳቸው እንደሆኑ ተንኮለኛዋ ፍቅር ትገባና አንቺ ዝም ምን ትሰሪያለሽም በማለት ገልመጥ ስታደርጋት እኔ ላይ እንዲህ አይነት ነገር እንዳትፈጽሚ ብላ አስጠነቀቀቻት። እኔን ብሎ የሚመጣ ሰው ላይ ሁለተኛ እንዲ አይነት ድርጊት እንዳትፈጽሚ ብላ አደይ ምትላት አንቺ ተነሺ እና ስራ ስሪ የምትፈልጊው ነገር ካለ ሁሉም ነገር ተዘጋጅቶልሻል፣ አቅርበሽ መመገብ የምትቻለሽ ብላ ወደ ሳሎን ትሄዳለች። ያቺ በጥፊ የተመታችው የሰው ባል እያፈቀረችው ሊዲያ ቀበጧ እክላሷ ገብታ ስስቅ ብላ እያለቀሰች ነው። ጨው ተደፍቶባት በውሃ እንዴት ኤላ በኔ ላይ እንደዚህ ይፈጽማል ብላ ሾካኪት ወደዛ ትገባለች፣ ቀበጧ ማለት ነው።

ምንሆነች ነው ብላ ትጠይቃታለች። መቸም በኤላ ነው ብላ ትጠይቃታለ። ውሃ እንደተደፋ አባት ትነግራታለች። እንዴት እንደዚ ታደርግ ብላ ስትላታለች። አሁን የምታደርጊውን ነገር ልንገርሽ፣ እንደ አታስቢ፣ አትነፋረቂ ሳሎን ነሂጅና ተመልከች ማን እንደመጣለሽ ትላታለች። ወደ ሳሎን ይዛት ስትሄድ ሳሎን ለምለምና ያደይ ተቀምጠዋል። ትሄድና እነሱ ሁለቱ ጸብ ይፈጥራሉ ማለት ነው። ሁለቱ ሲጣሉ አደ ስትገላግል አንቺ አትገላግልህ አላ አደይን ፍቅር ስትጎትታት ፍቅርና አዴ ደግሞ ተጣሉ። ሊዲያ እና ለምለምም እተጣሏል። ዴቭ ገብቶ ምንድን ነው ምን ሆናችሁ ነው እናንተ በማለት እሱ ሲመጣ ሲረጋጋሉ፣ ይቅርታ ዴቭ ብላል። ለምለም ወደ ቤቷ ትመለሳለች። ጦርነቱ እንደጋለ ነው። ፍቅር ደስ ብሏታል። ባርኮቴ ደግሞ ወደ ኤላ ጋር ሄዶ ለኤላ ምንድን ነው እያለው ፍቅረኛውን እንዳገኘ እና ፍቅረኛው ልትሄድም እንደሆነ ለሱ እየነግረዋል ማለት ነው። ጥሩ አጋጣሚ ነው ብሎ ቤዛ ጋር ያለውን ጊዜም እየነግረዋል ማለት ነው። ምንድን ነው እያለው እኔ ግን ለአደይ ፍቅሬን ገልጽ ጭላት አለሁም ብሎ ሲነግረው የቤዛንም መምጣትም ሲነግረው ለምን ቸኮልክ ብሎ ይነግረዋል። ምክንያቱም ያጠፋሁት ጥፋት አሁን ዴቭንም አስቀይሜው አደይንም እንደዚያ አድርጌ ይሄ ነው የጨነቀኝ ብሏል። ከአደይ ምንም አይነት ፍቅር ባርኮቴ የለውም። ቤዛ ስለመጣች ብቻ ከቤዛ ጋር ነው ያለው። ቤዛ መታለች፣ ፍቅሬን ረግጠሽ ስትሄጂ ያን ጊዜ እኔን መቼ አስታወሽኝና ነው ለምን መጣሽም? በማለት ፍቅረኛውን ይጠይቃታል። ያ ትክክል አልነበረም። የአብሮኝ እየነበረው የአክስቴ ልጅ ነው፣ አክስቴ አሁን እሞታለችም በማለት ለሱ ታስረዳዋለች። ይቅርታ አድርግልኝ በተሳሳተ አመለካከት ስለገመትኩሽ ብሎ ለሷ ይነግራታል። ምንም አይደለም ብላ እሷ ትነግራዋለች። እሺ አሁን ላይ ፍቅረኛ ይዘሃል ወይ ብላ ትጠይቀዋለች። ምክንያቱም እንዲህ አይነት ድርጊት የአክስትሽ ልጅ መሆኑን ለእኔ መንገር ነበረብሽ ብሎ ይነግራታል። ፍቅረኛ ይዘሃል ወይ ብላ ስትጠይቀው የለኝም ብሎ ሽምጥጥ አደይ ስጋ ውርደት ውስጥ ገባሽ። ምን አንጦለጦለሽ? ምን አንጦለጦለሽ? ለአንቺ ዋጋ የከፈለልሽ የተንከራተተልሽና የደከመልሽን በጥቅም ቀይር አደረግሽው፣ ለዛውም በአንድ ቀሚስ። እንዴት ሲሮጡ የታጠቁት ሲሮጡ ይፈታል አደለም የሚባለው? ክብር ለሚሰጥሽ ዋጋ ሰተሽ ቢሆን እንደዚህ አትወይም። አደይ አሁን ከሁሉም ውጭ ናት። ከባርኮት የማትወ የለችም፣ ከዴብም የለችም። በጣም ራሷን ራሷን ትቀጠዋለች። የራሷ ችግር ስለሆነ ወደ እሳይ ብላ ባርኮቴን ንቅፍት አደርገዋለች። መመለስም እንዳለባት ትመለሳለች፣ ትነግረዋለች ይሄ ቦታ የኔና የአንተ ቦታ ነው እዚህ ቦታ ስመጣ አንተን አላገኝህም ብላም ለሱ ትነግረዋለች። ባርኮት ደስተኛ ነው። ያቺ ቤዛ ተብየው እቅፍት አድርገዋለች። የድሮ ፍቅረኛው ስለነበረ ከእሷ ጋር መሄድም እንዳለበት ነው ለኤላ እየነገረው። ለኤላ ሲነግረው ኤላ መንገርህ ጥሩ ማለት ያን ያክልም እንትን የሚያስቀይም አይደለም ግን መቸኮል አልነበረብህም ብሎ ይነግረዋል። ዴቭን እዚጋ አስቀይሜዋለሁ። ዴቭ ይወዳታል እያፈቅራታል እሱን አስቀይሜ ነው እኔ ስለማፈቅራት ሀሳቤን የገለጽኩታል። ፍቅርና መውደድ አንድ አደለም። እዚ ጋ ፈቅራት አደይን በዚ መልክ እንደዚህ ያደርጋትም ነበረ። እሷን የሚወዳት ልጅ ዴቭ ነው። ለእሷ ዋጋ የከፈለው ዴቭ ነው። ባርኮቴ ለእህቱ ተደርቦ እህቱን ከዛ ቤት እንደጠፋችበት አደይን አባሯታል። ያን ሀብል እንደጠፋ ሌባናትም ተብሎ ደመቀ ሲያስጠረጠር አባሯታል። ያን ጊዜ በወዳትና ቢያፈቅራት ዋጋ ይሰጣት ነበረ። አንተ እንደዚህ በማድረግህ አዝኜብሃለሁ ብሎ ዴቭ ደረጁ ላይ ተቀምጦ አደይ የእኔ ካንቺ ሌላ ሕይወት የለኝም እያለ እሷን ፍለጋ ለመውጣት እየተንከራተተ እንቅልፋቱ ሲገላበጥ እንቅልፍ ያልወሰደው ዴቭ ነበረ። ባርኮቴ ግን እንዴት እንዴት እንዴት እንዳሰበችው አደይ አላውቅም። በስተመጨረሻ ተዋርዳለች። ምክንያቱም የትክክለኛ አፍቃሪ ምላሽ እንደዚህ አይደለም። የባርኮቴ የእዴብ እጾሎት ነው። አዴን እንደዚህ ያንከራተታት ማንስ ግፊ ዋላት እንዴት ምኑን ወዳው? ምንስ አይነት ጊዜ ሰጥቷት? ምንስ ያክል እንክብካቤ ዋጋ ከፍሎላት ነው ለባርኮቴ እሺ እያለችው? እጇን ጥርቅም አድርጎ ስለ ሳማት ያቺን ቀሚስ ስለሰጣት ነው የተታለለችው። እሷን መፈዘዝ ብላ እሺ አሁን እሱ ምንም እካላለኝ እኔ በምንድን ነው መውደዴን መውደዱን የማረጋግጠው ብላ ለለምለም ነገረቻት። ምክንያቱም ኤላ ከለም ከቤዛ ጋር እንዲቀጥል ነው የነገረው ለባርኮቴ ለምለም ምን እዝነሽ እንዴ ብሎ ለምለምን ሰላም ካላት በኋላ አደይን ግን ሰላም አላላትም። ቀጥታ ወደ ቤት ሲገባ አይኗ ክርተት ብሎ ከርቀት እያየችው ምን ሆኖ ነው ግን እንደዚህ ሆኖ በማለትም ለምለም ነግራለ። አሁን ሊዲያና ፍቅር ሌላ ነገር ሳይሉት ገብተሽ ንገሪው በማለት ደግሞ እንድትነግረው ለምለም ነግራት አለ። ወደዛ ስትገባ ዴብ እየተንቆራጠጠ ነበረ ባርኮቴ ሲገባ ምን ሆነ ነው ችግር አለ የተፈጠረ ነገር አለ በማለት ለዴቭስ ይነግረው አሁን ምንም ምላሽ ልትመልስልኝ አልፈልግም የምጠይቅህን ጥያቄ ብቻ ትመልስልኝ አለ አደኝ ተወዳት አለ ታፈቅራት አለ ብሎ ለባርኮት ይነግረዋል አንተ ራስ ወዳድ አትሁን አዎ ካንተ በፊት ወዳት አለ አፈቅራታለሁ ብሎ እስ ይነግረዋል አንተ በጣም የማትረባ ሰው ነህ ብሎ የባርኮቴን አንገትን ንቅ ያደርገዋል ዴቪዬ እኔም እድልን ልሞክር ብዬ ነው ብሎ ለዴቭ ሲነግረው አደይ ሎተሪ መሰለችሁ ወይ እድልህን የምትጠቀምባት? በማለት ይናደዳል። ሻንጣውን እያዘጋጃል ወደ አክስታችን ቤት መሄድ አለብን፣ እዚህ ቤት ባርኮት አለበት፣ ቤት እኔ መቆየትም አልፈልግም ብሎ ሻንጣውን ያዘጋጃል። እህቱ እኔ እዚያ ቤት መሄድ አልፈልግም እባክህ ዴቭ እያለች እየለመነችው ነው። እንዴት ሰራተኛ ታፈቅራለህ? አፈርኩብህ ወንድሜ ብላ ፍቅር ተንኮለኛዋ ደግሞ ለወንድሟ ትነግረዋለች። ይህንንስ ማን ነገራችሁ ብሎ ተናገረ። ደግሞም ሳይጠይቃት እሷ መጥቶ የፍቅር ጥያቄ አቅርቦልኛል ብላ እተናግራ ነው። ይሄ ሁሉ ችግር የተፈጠረው እታለም እስ ብትሰማ ይህንን ነገር እማየ ብትሰማ፣ ምን ይሰማ ምን እንደሚፈጠር ታውቃለሁ ወይ በማለት ስትለው፣ አይደለም ልትሰማ ምንም ነገር ነገር እንድትሰማ አይቻልም ብሎ ሻንጣውን አዘጋጅቶ፣ ወዴት ልትሄድ ነው? አደይን ሲዝሃት ነው የምትሄደው? ብላ ፍቅር ትጠይቋለች ለባርኮቴ እኔ ልሄድ ነው፣ ግን አደይን ይዣት አልሄድም በማለት ለአደይ ምንም አይነት ምላሽም የመለሰላት ነገር የለም። እየተጣሉ እያለ አንቺ ወንድሜን ምንድን ነው ያደረግሽው በማለት ሊዲያ ቀበጧ የአደይን አንገት እንቀት አደርጋታለች። ባርኮቴ እዚ ጋር ለመገላገልም አልሞከረም። በራሷ ሰዓት ነው እየለቀቀቻት። ዴብም ተናዷል፣ አዝኖባታል፣ ተከፍቶባታል። በባርኮቴም አዝኖበታል። ያለውን ምስጢር አካፍዬህ አንተና እሷ ግን በላይ ላይ እንደዚህ ስታደርጉብኝ የነበረ በጣም መጥፎና ጨካኝ ሴት ነሽ፣ በማለትም ለአዴ መልሶላታል። ባርኮት ትልቅ ስህተት ነው እዚህ ጋር እየሰራው። አዴም አጥፍታለች። አዴ ለእሷ የሰጣትን እግል ዋጋ አልተቀበለችም። እሷ ግን የተታለለችው በጥቅም ነው ማለት ነው። ጥቅምና ለሷ የሚገባትን ክብር ለይታ ማወቅ አልቻለችም። በባርኮቴ ዴብ አዝኖበታል። ባርኮቴም ወደ ቤዛ ወደ ድሮ ፍቅረኛው ሄዷል። አደዚ ጋር የት ነው የምትቀረው? ባርኮቴና ዴቭም ሻንጣቸውን ሁለቱም ወደ ሳሎን አንጥተው ወርውረውታል። ምክንያቱም ያም ሊሄድ ነው ብሎ ሻንጣውን አዘጋጅቷል። ይሄኛውም ሊሄድ ነው ብሎ ሻንጣውን አዘጋጅቷል። እባክህን አንሄድም በማለት እህቱ ደግሞ ሊዲያ ዴቭን እየለመነችው ትገኛለች። ፍቅርም ባርኮቴ የት ነው የምትሄደው እያለችው እየለመነችው ትገኛለች። ኤላ ምርጥ ፕሮግራም አዘጋጅቶላት የፍቅረኛው ልደት ነበረና ከአደይ ጋር ስትመለሱ ወደ ቤቷ እሷ በማታውቀው ፕሮግራም አዘጋጅቶላት እሷን አስደስቷታል። አመስግናዋለች። በፊት ሰራተኛ እንደነበረች አሁን ደግሞ ትልቅ ክብር ሰጥቷታልና የላ መልካም ሰው ነው። ምክንያቱም በጣም ከአባቱ ያለውንም ቃል እትቶ ወደ ፍቅረኛው ወደ ራሱ ህይወት ተመልሶ የራሱን ህይወት ራሱ መምራት እንዳለበት እና ምን ያክል ዋጋ መስጠትም እንዳለበት አስቦ ወደ ፍቅረኛው ተመልሶ ቤተሰቦቹ ወለዱት እንጂ ቀጥታ ወደፊት የሚያኖሩት ወይንም የራሱን ህይወት የሚመሩለት ቤተሰቦቹ አይደሉም። ስለዚህ ለሚስቱ ዋጋ ሰጥቶ ከእሷ ጋር ለመዝለቅ ወስኖ እሷን እያስደሰታት ይገኛል። አዴ እዚህ ጋር ማንም ለእሷ ዋጋ የሚሰጣት ሰው የለም። በራሷ ሰዓት እድሏን አባላሽ ተዋለች። ማንም ሊወቀስላት አይችልም። ባርኮቴም ለመሄድ ተዘጋጅቷል። ፍቅር እየለመነችው ነው። ዴብም እንደዛው። ሁለቱ ተቀያይመዋል። ፍቅር ደስ ብሏታል። አዴ ቀጣይ እጣ ፋንታዋ ምን ይሆን? ዴቭም ለመሄድ ተዘጋጅቷል። እንግዲህ በዛሬው ክፍል ላይ አደይ የሰራችውን ነው ያገኘችው። የባርኮቴ ጾሎት ነው አደን እንደዚህ በአንድ ቀን ውስጥ እየጣላት የዴቭ ጾሎት ነው እንደዚህ በአንድ ቀን የጣላት ምክንያቱም ለእሷ ዋጋ የከፈለላት የደከመላትና ያከበራት የወደዳት ልጅ ደፍ ነበረ አክብሯት የሚኖረውም እሱ ነበረ። ግን ስህተቱ የራሷ ስለሆነ ራሷው ዝጋር ተወጣው። ጥፋተኛዋ ራሷ ናት። ከማይዘልቅ ሰው ጋር ማን ጀምሪ አላት? ዴቭዬ የተጎዳ ሰው መጨረሻው መልካም ነው። አደ እንግዲህ ፈጣሪ ሆንሽ የሰራሹ ስህተት ነው። ዴቭን ስለገፋሹ ነው። ባርኮቴም እንደዚህ አድርጎ በአንድ ቀን ያሰናበተሽ። የዛሬው ቪዲዮ እንግዲህ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኘ ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ።